ሃይማኖቶች በመሰረታቸው አንድ ናቸው ነው። እኔ ምንድን ነው የምንረዳው። እንደውም የሆነች ስናነብ በጣም ደስ የምትል እንትን አለች። ሃይማኖት እውነታ ነው፣ እውነታ ደግሞ አንድ ነው የሚል ማለት ነው። እንደንትን ማሰብ እንችላለን፣ እንደ ፀሐይና እንደ ጨረሮች ማሰብ እንችላለን። ሃይማኖቶችን ምንጩ አንድ ነው ነው ከአምላክ ነው። ሁሉም ሃይማኖት ምንጫቸው ከአምላክ የሚመጡ ናቸው። ነገር ግን የሚመጡበት ጊዜ ከሚመጡበት ዓላማ ጋር የተለያየ አይነት አስተምህሮት ሊኖራቸው ይችላል። ያ ማለት ግን ምንድነው እንትን አስተምሮታቸው መለያየቱ መሰረታቸውን ይለያየዋል ማለት አይደለም። ልክ እንዳለው ከአንድ ፀሐይ በጣም ብዙ ጨረሮች የተለያዩ ቦታዎች ላይ ይደርሳሉ። ልክ እንደዛ ማለት ነው። እንትኖች ሃይማኖቶች ግን በመሰረታዊ ሁን መሰረታዊ አስተምሮቶቻቸውን ግን ብናያቸው በመሰረት አንድ ናቸው። ሶስቱን ይመስለኛል የሃይማኖት እውነታቸው አንድ ነው፣ ሪያሊቲያቸው አንድ ነው የሚለውን መሰለኝ እንትን አድሬስ እያደረገ ያለው። በአምልኮ ስርዓት ሊለያይ ይችላል፣ እምነቶቹ በሚካሄዱበት ቋንቋዎች ሊለያይ ይችላል፣ በጣም በብዙ ነገሮች ሊለያይ ይችላል። ግን እውነተኛ ሁኔታውን ወይም እውነተኛ ሪያሊቲውን ስናየው እውነቱን ስናየው አንድ ነው ሁሉም የሚያስተምሩት የአምላክን ታላቅነት የተፈጠሩት ነገሮች እንዳለ ለአምላክ መስገድን ሁሉም የሚያስተምሩት ደግሞ እነዚህ መንፈሳዊ ባህሪያቶች በጣም ወሳኝ ነገር መሆናቸውን ነው የሚያስተምሩት። እና አላማቸው ሁሉም የሰው ልጅ ወደ አምላክ ወደ አምላክ መመለስ እንዲችል እንዴት ነው አምላክን ማምለክ ማመስገን እንዲችል እና በትምህርቶቹ መኖር እንዲችል እንደ ጋይድ ላይ እናቸው ማለት ነው። እውነታቸው ወይም መሰረታቸው አንድ ነው። ነገር ግን አድሬስ የሚያደርጉት ነገር ደግሞ